ናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ኮሌስትሮልን ያለ መድኃኒት በተፈጥሮ ለመቀነስ ማድረግ ያለባችሁን አስር ኮሌስትሮልን መቀነሻ መፍትሄዎችን በዚህ ቪዲዮ ላይ በሚገባ ነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በቅድሚያ ኮሌስትሮል ምንድን ነው የሚለውን ልንገራችሁ። ኮሌስትሮል በሰውነታችን ውስጥ ባሉ ሁሉም ሕዋሳት ውስጥ የሚገኝ ከስብ ጋር የሚመሳሰል ሰም የመሰለ ንጥረ ነገር ነው። ለብዙ አስፈላጊ የሰውነት ተግባራት ወሳኝ ነው። ከነዚህም ውስጥ የሴል ሽፋኖችን መገንባት፣ ሆርሞኖችን ማምረት እንደ ኤስትሮጅን፣ ቴስቶስትሮን እናም ኮርቲሶል፣ ቫይታሚን ዲን መፍጠር፣ ቅባቶችን ለማዋሃድ የሚረዱ ሐሞትን የማምረት ሂደት ውስጥም ይሳተፋል። ሰውነታችን የሚያስፈልገውን አብዛኛውን ኮሌስትሮል የሚያመርተው ራሱ ነው፣ በዋነኛነት በጉበት ውስጥ ነገር ግን ከምግብ ምንጮችም ኮሌስትሮልን ያገኛል፣ በተለይም ከእንስሳት ተዋጽኦች እንደ ስጋ የወተት ተዋጽኦችናም እንቁላል ካሉት ማለት ነው። የኮሌስትሮል አይነቶችን ስንመለከት ኮሌስትሮል ከፕሮቲኖች ጋር ተጣብቆ በደም ውስጥ ይጓዛል ሊፖፕሮቲኖችን ይፈጥራል። ሶስት ዋና ዋና የኮሌስትሮል አይነቶች አሉ። እነዚህም አንደኛ ኤልዲኤል ወይም ደግሞ ሎው ዴንሲቲ ሊፖፕሮቲን የምንለው ወይም ደግሞ መጥፎ ኮሌስትሮል የምንለው ነው። ይህ ኮሌስትሮልን ወደ ህዋሳት ያደርሳል። ከመጠን በላይ ኤልዲኤል ኮሌስትሮል በደሞሳጅ ቧንቧዎች ውስጥ ኮሌስትሮል እንዲከማች ያደርጋል። ይህም ደሞሳጅ ቧንቧዎችን የሚያጠቡና የሚያጠነክሩ ንጣፎችን ወይም ደግሞ ፕላክን ይፈጥራል። ከፍተኛ የኤልዲኤል መጠን ከአትሮስከለሮሲስ እናም ከልብ ህመም ጋር የተያዘ ነው። ሁለተኛ ኤችዲኤል ወይም ደግሞ ሃይ ዴንሲቲ ሊፖ ፕሮቲን ወይም ጥሩ ኮሌስትሮል የምንለው ነው። ይህ ከደም ስርዓት ውስጥ ከመጠን በላይ ኮሌስትሮልን ሰብስቦ ለማስወገድ ወደ ጉበት ይመልሳል። ከፍተኛ የኤችዲኤል መጠን የመከላከያ ባህሪ ያለው ሲሆን የልብ ህመምና የስትሮክ ስጋትን ይቀንሳል። ሶስተኛ ደግሞ ትራይግሊሰራይድ የምንለው ነው። ይህ በደም ውስጥ የሚገኝ የስብ አይነት ሲሆን ብዙውን ጊዜ ከፍተኛ ካርቦሃይድሬትስ ያላቸው ምግቦችን፣ ውፍረትን፣ ወይም ደግሞ ከመጠን በላይ የአልኮል መጠጥን በመውሰድ ወይም ደግሞ በመመገብ ከፍ ይላል። ከፍተኛ መጠኑ የልብ ህመም ስጋትን ይጨምራል። በተለይም ኤልዲኤል ከፍ ያለ እናም ኤችዲኤል ዝቅተኛ ከሆነ ማለት ነው። ከፍተኛ ኮሌስትሮል የሚያስከትላቸው አደጋዎች ምንድናቸው? የሚለውን እንመልከት። የኮሌስትሮል መጠን በተለይም ኤልዲኤል ከመጠን በላይ ከፍ ሲል በደሞሳጅ ቧንቧዎች ውስጥ ፕላክ ወይም ደግሞ ንጣፎች እንዲከማች ያደርጋል። ይህም አተሮስክለሮሲስ ይባላል። ከጊዜ በኋላ ይህ ወደ ከባድ የጤና ችግሮች ሊያመራ ይችላል። ከነዚህም ውስጥ አንደኛ የልብ ህመም ወይም ደግሞ ኮሮነሪ አርተሪ ዲዚዝ የምንለው ነው። ይህ የስብ ንጣፍ ወይም ደግሞ ፕላክ የልብ ደሞሳጅ ቧንቧዎችን ያጠባል ወይም ደግሞ ይዘጋል። አንጃይና ወይም ደግሞ የደረት ህመም ወይም የልብ ድካምን ሊያስከትል ይችላል። ሁለተኛ የሚከሰትብን ችግር ደግሞ ስትሮክ ነው። ስትሮክ እንግዲህ በአንጎል ውስጥ በሚገኙ ደሞሳጅ ቧንቧዎች ውስጥ ፕላክ ከተቀደደ እናም የደም መርጋት ከፈጠረ ኢስኪሚክ እስትሮክን ሊያስከትል ይችላል። ሶስተኛ ደግሞ የእጅና የእግር ደሞሳጅ ቧንቧዎች በሽታ ወይም ደግሞ ፐሪፈራል አርተሪ ዲዚዝ የምንለው ነው። የጠበቡ ደሞሳጅ ቧንቧዎች ወደ እጅና እግሮች የሚሄደውን የደም ዝውውር ይቀንሳሉ። ይህም ብዙውን ጊዜ ህመም ወይም ደግሞ የመንቀሳቀስ ችግርን ያስከትላል። በከባድ ሁኔታዎች እጅና እግርን የማጣት ስጋትንም ይጨምራል ማለት ነው። አራተኛ ከፍተኛ የደም ግፊት ወይም ደግሞ ሃይፐርቴንሽንን ያስከትላል። የጠበቡ ደም ወሳጅ ቧንቧዎች ልብ ደምን ለመርጨት ጠንክሮ እንዲሰራ ያደርገዋል። የረጅም ጊዜ ከፍተኛ ግፊት የደም ስሮችንናም የአካል ክፍሎችን ይጎዳል። አምስተኛ ደግሞ የሐሞት ጠጠር ነው። ከመጠን በላይ ኮሌስትሮል በሐሞት ውስጥ ሲከማች ክሪስታል ሆኖ የሚያም የሐሞት ጠጠርን ሊፈጥር ይችላል። ስድስተኛ ደግሞ የኩላሪት በሽታን ሊያስከትልብን ይችላል። በኩላሪት ውስጥ የተጎዱ የደም ስሮች ቆሻሻን የማጣራት ችሎታቸውን ይቀንሳል። ስለዚህ በከፍተኛ ኮሌስትሮል አማካኝነት የሚከሰቱ ከባድ ችግሮች እነዚህ ናቸው። ከፍተኛ ኮሌስትሮልን የሚያስከትሉ ምክንያቶች ምንድን ናቸው የሚለውን ስንመለከት ጤናማ ያልሆነ አመጋገብ ካላችሁ፣ ከፍተኛ የሳቹሬትድ ናም የትራንስፋት ናም የተጣሩ ካርቦሃይድሬትስን የምትመገቡ ከሆነ የአካል ብቃት እንቅስቃሴን አለማድረግ ከፍተኛ የሆነ ውፍረት ማጨስ ከመጠን በላይ የአልኮል መጠጥን መጠጣት ዘረመል ወይም ደግሞ በዘር ዕድሜ እና ፆታ ኮሌስትሮል በዕድሜ ይጨምራል ከወር አበባ በኋላ ያሉ ሴቶች ከፍተኛ ስጋትም ሊኖርባቸው ይችላል አንዳንድ የጤና ሁኔታዎች ያለባቸው እንደ የስኳር በሽታ ሃይፖታይሮዲዝም እናም የጉበት ወይም ደግሞ የኩላይት በሽታ ያለባቸው ሰዎች ለከፍተኛ ኮሌስትሮል ተጋላጭ ሊሆኑ ይችላሉ። በአጠቃላይ ኮሌስትሮል አስፈላጊ ነው፣ ነገር ግን ሚዛን ወይም ደግሞ መጠን ቁልፍ ነው። ከፍተኛ የኤልዲኤል እናም የትራይግሊሰራይድ መጠን ወይም ደግሞ ዝቅተኛ ኤችዲኤል የከባድ የልብና የደም ዝውውር በሽታዎች ስጋትን በእጅጉ ሊጨምር ይችላል። መልካሙ ዜና ግን ተፈጥሯዊ የአኗኗር ዘይቤ ለውጦች እንደ አመጋገብን በማስተካከል የአካል ብቃት እንቅስቃሴን በማድረግ የክብደት ቁጥጥርን በማድረግ ወዘተ እነዚህን አደጋዎች ለመከላከል ወይም ደግሞ ለመቀልበስ ብዙውን ጊዜ በቂ ናቸው። በብዙ አጋጣሚዎች ያለ መድኃኒት እነዚህ በጣም ውጤታማ ናቸው። ኮሌስትሮልን በተፈጥሮ ያለ መድኃኒት መቀነስ የሚቻል ሲሆን ወጥነት ባለው እናም ሁሉን አቀፍ በሆነ መንገድ ሲደረግ ብዙውን ጊዜ ከፍተኛ ውጤትን ያስገኛል። ኮሌስትሮልን በተፈጥሮ ለመቀነስ የሚረዱ አስር መንገዶችን አሁን በዝርዝር እነግራችኋለሁኝ። አንደኛ የልብ ጤናማ አመጋገብን መውሰድ ነው። በሚሟሟ ፋይበር የበለጸጉ ምግቦች ላይ ማተኮር ያስፈልጋል። የሚሟሟ ፋይበር በምግብ መፍጫ ስርዓት ውስጥ ከኮሌስትሮል ጋር በመያያዝ ወደ ደም ከመግባቱ በፊት እንዲወገድ ይረዳል። ከፍተኛ የሚሟሟ ፋይበር ያላቸውን ምግቦችን እንደ አጃ፣ ገብስ፣ ቦለቄ፣ ምስር፣ ፍራፍሬዎች፣ በተለይም እንደ ፖም፣ ብርቱካን እናም ቤሪስ እንደ አትክልቶች እንደ ብራስልስ ስፕራውት እናም ስኳር ድንችን ተመገቡ። የተፈጨ ተልባን በስሙዚ ወይም ደግሞ በቁርስ ምግቦቻችሁ ውስጥ አካቱ። በየቀኑ ቢያንስ ከአምስት እስከ አስር ግራም የሚሟሟ ፋይበር ለማግኘት ሞክሩ ምንም እንኳን 25 ግራም ወይም ደግሞ ከዚያ በላይ የበለጠ ማግኘት ጠቃሚ ቢሆንም ሁለተኛ የአካል ብቃት እንቅስቃሴያችሁን መጨመር ነው የአካል ብቃት እንቅስቃሴ ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ከፍ ለማድረግ እናም ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን እናም ትራይግሊሰራይድን ለመቀነስ ይረዳል የደም ዝውውርን እናም አጠቃላይ የልብ ጤናንም ያሻሽላል በየሳምንቱ ቢያንስ 150 ደቂቃዎች እንደ ፈጣን የእግር ጉዞ ሩጫ መዋኘት ወይም ደግሞ ብስክሌት መንዳት የመሳሰሉ የኤሮቢክ የአካል ብቃት እንቅስቃሴዎችን አድርጉ። ለተጨማሪ ጥቅም በሳምንት ከሁለት እስከ ሶስት ጊዜ የጥንካሬ ስልጠናን አካቱ። ከምግብ በኋላ መራመድ፣ ደረጃ መውጣት ወይም ደግሞ ቆሞ መስራት የመሳሰሉ የዕለት ተዕለት ልማዶችን ሞክሩ። ሶስተኛ ከመጠን በላይ ክብደትን መቀነስ ነው። ከመጠን በላይ የሆነ የሰውነት ስብ ወይም ደግሞ ክብደት በተለይም በሆድ አካባቢ ከፍተኛ ኤልዲኤልናም የትራይግሊሰራይድ ደረጃዎችንናም ዝቅተኛ የኤችዲኤል ደረጃዎችን ያስከትልብናል። በሰውነት ክብደታችሁ ላይ ከአምስት እስከ አስር ፐርሰንት ብቻ መቀነስ የኮሌስትሮል ደረጃን በእጅጉ ሊቀንስ ይችላል። እንደ ምግብ ቁጥጥር፣ በጥንቃቄ መመገብ፣ የምግብ መጠንን መከታተል እናም ዕለታዊ እንቅስቃሴን መጨመር ያሉ ስልቶችን ተጠቀሙ። ቀስ በቀስ እናም ዘላቂ የክብደት መቀነስ ላይ አተኩሩ። በሳምንት ከግማሽ እስከ አንድ ኪሎግራም ያክል ክብደት ለመቀነስ ሞክሩ። አራተኛ ጤናማ ቅባቶችን በብዛት መመገብ ነው። በተለይም ኦሜጋ ስሪን ጤናማ ቅባቶች በተለይም ኦሜጋ ስሪ ፋቲ አሲድ ትራይግሊሰራይድን ለመቀነስናም ኤችዲኤልን ከፍ ለማድረግም ይረዳሉ። ፕላክ እንዲከማች የሚያደርገውን ኢንፍላሜሽንንም ሊቀንሱ ይችላሉ። በየሳምንቱ ቢያንስ ሁለት ጊዜ ስብ የበዛባቸው አሳዎችን እንደ ሳልመን፣ ሰርዲን፣ ማካሬልና ቱናን ተመገቡ። ቺያሲርስ፣ የተልባ ዘር ዋልነትስናም አቮካዶን በአመጋገባችሁ ውስጥ አካቱ። ቅቤ ወይም ደግሞ ማርጋሪንን ከኤክስትራቨርጂን ኦሊቭ ኦይል ጋር መተካት ያስፈልጋል ማለት ነው። ቅቤ ወይም ደግሞ ማርጋሪንን አትጠቀሙ። የወይራ ዘይትን ተጠቀሙ። አምስተኛ፣ የሳቹሬትድ ፋትን መቀነስ እናም ትራንስፋትን ማስወገድ ነው። ሳቹሬትድ ፋት ኤልዲኤል ኮሌስትሮልን ይጨምራል፣ እናም ትራንስፋት ደግሞ ኤልዲኤልን ከፍ ከማድረጉም በላይ ኤችዲኤልን ይቀንሳል። ይህም እጥፍ ጉዳትን ያስከትላል። ቀይ ስጋን፣ ሙሉ ወተት እናም የወተት ተዋጽኦችን፣ የኮኮናት ዘይት እናም የተቀነባበሩ ስጋዎችን ገድቡ። በከፊል ሃይድሮጂኔትድ የሆኑ ዘይቶችን የያዙ ምርቶችን በብዙ የተቀነባበሩ መክሰስ እናም መጋገሪያዎች ውስጥ የሚገኙትን አስወግዱ። የተደበቁ ሳቹሬትድ እናም ትራንስፋትን ለማስወገድ የምግብ መለያዎችን በጥንቃቄ አንብቡ። ስድስተኛ የተጣሩ ካርቦሃይድሬትሶችን እናም የተጨመሩ ስኳሮችን መገደብ ያስፈልጋል። የተጣሩ ካርቦሃይድሬትሶችናም ስኳሮች በተለይም ከልክ በላይ ሲበሉ ትራይግሊሰራይድን ከፍ ሊያደርጉ እናም ኤችዲኤልን ዝቅ ሊያደርጉ ይችላሉ። ጣፋጭ መጠጦችን፣ ነጭ ዳቦን፣ ኬኮች፣ ከረሜላዎችንና እጅግ በጣም የተቀነባበሩ ምግቦችን አስወግዱ። በሙሉ እህሎች እንደ ኪንዋ፣ አጃ፣ ቡናማ ሩዝ በጥራጥሬዎችናም በሙሉ ፍራፍሬዎች ተኩ። የተጨመሩ ስኳሮችን ለሴቶች ከ25 ግራም በቀን እናም ለወንዶች ከ36 ግራም በቀን በታች መጠቀም ይመከራል። ሰባተኛ፣ የእጽዋት እስቴሮል እናም እስታኖልስ ማካተት ነው። የእጽዋት እስቴሮል ወይም ደግሞ እስታኖልስ ኮሌስትሮል በአንጀት ውስጥ እንዳይዋጥ የሚከለክሉ በተፈጥሮ የሚገኙ ውህዶች ናቸው። በስቴሮል ወይም ደግሞ በስታኖል የበለጸጉ ምግቦችን እንደ አንዳንድ ማርጋሪኖች የብርቱካን ጭማቂዎችናም እርጎችን ተመገቡ። ተፈጥሯዊ ምንጮችንም ተመገቡ እንደ ለውዝ ሲርሶችን እንደ ተልባና ቺያሲርስ ጥራጥሬዎች፣ ፍራፍሬዎችን እናም አትክልቶችን መመገብ ነው። ኮሌስትሮልን ለመቀነስ በየቀኑ ሁለት ግራም ያክል የእጽዋት ስቴሮል ወይም ደግሞ እስታኖልስን ለማግኘት ሞክሩ። ስምንተኛ ማጨስን ማቆምናም በተዘዋዋሪ ጭስን ማስወገድ ነው። ማጨስ የደም ስሮችን ይጎዳል፣ ኤችዲኤልን ይቀንሳል፣ እና በደሞሳጅ ቧንቧዎች ውስጥ ፕላክ መፈጠርን ያፋጥናል። የምክር አገልግሎት ህክምናዎችን ፈልጉ። ተዘዋዋሪ ተጋላጭነትን ለመቀነስ ጭስ ያለባቸውን አካባቢዎችን አስወግዱ። ጥቅሞቹን በፍጥነት ይጀምራሉ። ካቆማችሁ ከሳምንታት በኋላ ኤችዲኤል ኮሌስትሮላችሁ ይሻሻላል እና የልብ ስጋት መቀነስ ይጀምራል። ዘጠነኛ ደግሞ የአልኮል መጠጥን መቀነስ ወይም ደግሞ ማስወገድ ነው። መጠነኛ የአልኮል መጠጥ ኤችዲኤልን በትንሹ ሊጨምር ቢችልም ከመጠን በላይ መጠጣት ግን ትራይግሊሰራይድን ይጨምራል፣ የደም ግፊትንም ከፍ ያደርጋልናም ጉበትንም ሊጎዳ ይችላል። ይህ ሁሉ በኮሌስትሮል ሜታቦሊዝም ላይ ተጽዕኖን ያሳድራል። ለመጠጣት ለሚመርጡ ሰዎች ለሴቶች በቀን እስከ አንድ መጠጥና ለወንዶች ደግሞ ሁለት መጠጥ በቂ ነው። በኮሌስትሮላችሁ እናም በአጠቃላይ ደህንነታችሁ ላይ ያለውን ተጽዕኖ ለመገምገም ከአልኮል ነፃ መሆንን አስቡበት። አስረኛ ጭንቀትን በብቃት መቆጣጠር ነው። ስር የሰደደ ጭንቀት የኮርቲሶል መጠንን ከፍ ያደርጋል። ይህም ኤልዲኤልን ከፍ ሊያደርግናም ኤችዲኤልን ዝቅ ሊያደርገው ይችላል። ጭንቀት ብዙውን ጊዜ እንደ ከመጠን በላይ መብላት ወይም ደግሞ ማጨስ የመሳሰሉ ጤናማ ያልሆኑ ባህርያትን ያስከትላል። የመዝናናት ዘዴዎችን ተለማመዱ። በጥልቅ መተንፈስና ዮጋ እንዲሁም ደግሞ የማሰላሰል ልምዶችን አድርጉ። ጭንቀትን ለመቀነስ ወይም ለመቆጣጠር በቂ እንቅልፍንም አግኙ፣ ወይም ደግሞ ተኙ። በቀን ቢያንስ ከ7 እስከ 9 ሰዓታት መተኛት አለባችሁ። ጤናማ ማህበራዊ ግንኙነቶችንም ፍጠሩ። እናም በሚያዝናኑ የትርፍ ጊዜ ማሳለፊያዎች ውስጥ ማሳለፍ ይመከራል ማለት ነው። እንዲሁም ደግሞ መደበኛ ክትትልም አድርጉ። የኮሌስትሮል ደረጃችሁን ከጊዜ ወደ ጊዜ መከታተል ምን እየሰራ እንደሆነ እናም መቼ ማስተካከል እንዳለባችሁ ለመረዳት ይረዳችኋል። በየ ከ6 እስከ 12 ወሩ ምርመራ አድርጉ። ጠቅላላ ኮሌስትሮል፣ ኤልዲኤል፣ ኤችዲኤል እናም ትራይግሊሰራይድን ተከታተሉ። እንደ የደም ግፊት፣ የደም ስኳር እናም የኢንፍላሜሽን አመልካቾች ያሉ ተዛማጅ ምልክቶችን መከታተል ያስፈልጋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ኮሌስትሮልን በተፈጥሮ ለመቀነስ የሚረዱ አስር መፍትሄዎችን በዚህ ቪዲዮ ላይ በሚገባ ነግሬያቸዋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ ላለሁኝ። ላይክና ሼር ሳታደርጉ በፍጹም እንዳትወጡ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ መልካም ቆይታ። ቻው ቻው።